ከ80 ሺህ በላይ ለሚሆኑ የሁለተኛ ደረጃ መምህራን በክረምት ሥልጠና ሊሰጥ ነው። ግንቦት 19/2017 አሐዱ ሬዲዮ የመምህራን የብቃት ማነስ ለማሻሻል በክረምት ወቅት የ120 ሰዓት ስልጠና ለሁለተኛ ደረጃ መምህራን ሥልጠና ሊሰጥ መሆኑ ትምህርት ሚኒስቴር አስታውቋል። በትምህርት ሚኒስቴር የመምህራን እና የትምህርት ቤት አመራሮች ልማት መሪ ሥራ አስፈጻሚ ዶ/ር ሙሉቀን ንጋቱ ለአሐዱ እንደተናገሩት በኢትዮጵያ ለትምህርት ሥርዓቱ መጓደል የመምህራን የብቃት ማነስ እንደ ዋና ምክንያት ይነሳል። ይህን ለማሻሻል ትምህርት ሚኒስተር ከ2016 ክረምት ጀምሮ መምህራን የአቅም ማሻሻያ እንዲወስዱ ሲደርግ መቆየቱን መሪ ሥራ አስፈጻሚው ተናግረዋል። በዚህም መሠረት በባለፈው ዓመት ለሁለተኛ ደረጃ ለኬሚስትሪ፣ ለፊዚክስ፣ ለባዮሎጂ፣ ለእንግሊዝኛ እና ሂሳብ መምህራን ውስጥ 60 ሺህ መምህራን ሥልጠናውን ይወስዳሉ ተብሎ በእቅድ የተያዘ ቢሆንም ሀምሳ ሁለት ሺህ የሚሆኑት መምህራን የአቅም ማሻሻያውን ስልጠና እንዲወስዱ መደረጉን ገልጸዋል። አክለውም በአሁኑ ዓመት 80 ሺህ ሁለተኛ ደረጃ መምህራን ለማሰልጠን እቅድ መያዘኑን የተናገሩ ሲሆን፣ ክ በሁሉንም የትምህርት መስኮች በሚሰተምሩት የትምህርት አይነት መሠረት ስልጠና ይሰጣልኮ ሲሉ ተናግረዋል። ስልጠናው በዩኒቨርሲቲዎች ውስጥ የሚሰጥ ሲሆን፣ ለ120 ሰዓት እና መምህራን በሚሰጡት ትምህርት መስክ ላይ ከባድ የሆኑት በመምረጥ የሚሰጥ መሆኑን አስረድተዋል። ትምህርት ሚኒስቴር ለትምህርት ሥርዓቱ መጓደልና የጥራቱን ጉዳይ ለመቅረፍ እየሠራ ነው ሲሉም ተናግረዋል። በሚካኤል ተስፋጽዮን።